አሰላሙ ዓለይኩም ወረህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን። ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከእኛ ጋር ሁሉ ሰላም ነው። ዛሬ ጥቅምት 15:2018 አነጋጋሪውና አወዛጋቢው የጥቁር ገበያ ሐዋላ እጅግ በሚገርም ሁኔታ በትላንትና ውለት ጭማሪ አድርጓል። በዛሬው ውለትስ ለትስ ጨምሯል ወይስ ቀንሷል? የ18 ሀገራትን መረጃ እንዲሁም በባንኮች የአምስት ሀገራትን ወደ እናንተ ይዣለሁ። ከዛ በፊት እጅግ በጣም ወሳኝ የሆነ መረጃ በትላንትናው ዕለት እንግዲህ ወደ ምሽት አካባቢ የኢትዮጵያ ብሔራዊ ባንክ አዲስ መግለጫ ይፋ አድርጓል። በተለይ ብሔራዊ ባንክ ይፋ ያደረገው መግለጫ ከባንኮች የክፍያ ሂደት ጋር በተያያዘ ማለትም በማንኛውም ባንክ ላይ ገንዘብን የምትላላኩ እንዲሁም የምታስቀምጡም የምታስተላልፉም በመላው ዓለም ላይ ለምትገኙ እናንተን በተመለከተ ተመለከተ አንድ ጥብቅ የሆነ መግለጫ ይፋ አድርጓል። ይህንን መግለጫ ሙሉ ዝርዝሩን እንግዲህ በዚህ ቪዲዮ ወደ እናንተ የምናደርስ ይሆናል። በተለይ ይህ መግለጫ እጅግ ለብዙዎቻችሁ ጠቃሚ ስለሆነ እስከ መጨረሻው መከታተላችሁን አትርሱ እያልኩኝ ቪዲዮን ላይክ ቻናሉን ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ በትናንትናው ዕለት የጥቁር ገበያ ሀዋላ እጅግ ባልተጠበቀ መልኩ ጭማሪ አድርጎ ሙሉ መረጃ ደርሰናል። በዛሬው ዕለት እንግዲህ ከግማሽ በላይ ሀገራቶች ላይ ጭማሪ ተደርጓል። ምን ያክል ጨመረ፣ እንዲሁም የቀነሱ ሀገራቶች ካሉ ሙሉ ዝርዝሩን ወደ እናንተ ይዘንላችሁ ቀርበናል። ከዛ በፊት መግቢያ ላይ እንደገለጽኩላችሁ በትናንትናው ዕለት እንግዲህ የኢትዮጵያ ብሔራዊ ባንክ አንድ ጥብቅ መግለጫ አውጥቷል። እንግዲህ እስክሪኑ ላይ በምትመለከቱት መልኩ ቀኑንም ጥቅምት 14 ይላል። ይህም በአዋጅ ቁጥር 13592017 በተሰጠው ስልጣን መሰረት የኢትዮጵያ ብሔራዊ ባንክ ባደረገው ምርመራ ቁጥራቸው ቀላል የማይባሉ የባንክ ደንበኞች በዋናነት የንግድ ድርጅቶችና ግለሰብ ነጋዴዎች ለንግድ ስራቸው ተብሎ ከተከፈተላቸውና በሚመለከተው የግብር ሰብሳቢ ተቋም ካስመዘገቡት የባንክ ሂሳቦች ውጭ የግል የባንክ ሂሳባቸው ወይንም የሶስተኛ ወገን የባንክ ሂሳብ ተጠቅመው የተለያዩ የንግድ ግብይቶች እንዲሁም የገንዘብ እንቅስቃሴ እየፈጸሙ መሆናቸውን አረጋግጠናል ይላል። ይህ አሰራር ከግብር ሰብሳቢ ባለስልጣናት ቁጥጥርና ክትትል ለመሸሽ የሚደረግ ተግባር ከመሆኑ በተጨማሪ በዚህ አግባብ የሚፈጸሙ የፋይናንስ ግብይቶችና የገንዘብ እንቅስቃሴ የወንጀል ፍሬ ወይም ሽብርተኝነትን በገንዘብ ከመርዳት ጋር የተያያዙ ወይንም የተገናኙ ሊሆኑ ይችላሉ ይላል። እነዚህ መሰል ተግባራትም ለመግታት አስፈላጊውን የተቀናጀ እርምጃ እንዲወሰድ ተወስኗል። በመሆኑም የፋይናንስ ስርዓቱን ጤናማና ታማኝነት እንዲሁም በአጠቃላይ የኢኮኖሚ ደህንነት ለመጠበቅ የኢትዮጵያ ብሔራዊ ባንክ ለሁሉም ባንኮች የግል ባንክ ሂሳብን ለንግድና ለህገወጥ ድርጊት የሚጠቀሙ ደንበኞችን አስመልክቶ አስፈላጊ መረጃቸውን በማደራጀት እንዲልኩ መመሪያ ማስተላለፉ እንግዲህ በትናንትና ዕለት ተገልጿል ማለት ነው። ይህ መረጃ ምሽት ላይ ስለወጣ ቪዲዮ ስላልሰራሁኝ በዚሁ አጋጣሚ እንግዲህ ለብዙዎቻችሁ ሸር አድርጉት። በዛሬው ዕለት እንግዲህ አንድ የአሜሪካ ዶላርን ስንመለከት ከትላንቱ በመጠኑ ጭማሪ በማድረግ 171 ብር ከ05 ሳንቲም ሲመነዘር 100 የአሜሪካ ዶላር 17105 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 198 ብር ከ90 ሳንቲም ሲመነዘር 100 ዩሮ 19890 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት አንድ ፓውንድ ስተርሊ 228 ብር ከ15 ሳንቲም ሲመነዘር 100 ፓውንድ ስተርሊ 22815 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናር ናት። በዛሬው ዕለትም አንድ የኩዌት ዲናር 557 ብር ከ10 ሳንቲም ሲመነዘር 100 የኩዌት ዲናር 55710 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 215 ብር ከ05 ሳንቲም ሲመነዘር 100 የስዊስ ፍራንክ 21505 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውድ ሪያል ነው። በዛሬው ዕለት አንድ የሳውድ ሪያል 45 ብር ከ90 ሳንቲም ሲመነዘር አንድ መቶ የሳውዲ ሪያል 4590 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው እለትም አንድ የዱባይ ድርሃም 47 ብር ከ10 ሳንቲም ሲመነዘር 100 የዱባይ ድርሃም 4710 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው እለት አንድ የአውስትራሊያ ዶላር 105 ብር ከ10 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 10510 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሪ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው እለትም አንድ የኦማር ሪያል 443 ብር ከ70 ሳንቲም ሲመነዘር 100 የኦማር ሪያል 44370 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው እለት አንድ የጆርዳን ዲናር 239 ብር ከ90 ሳንቲም ሲመነዘር 100 የጆርዳን ዲናር 23990 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሪን ዲናር ናት። በዛሬው ዕለትም አንድ የባህሪን ዲናር 453 ብር ከ70 ሳንቲም ሲመነዘር 100 የባህሪን ዲናር 45370 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬ ዕለት አንድ የቻይና ዩዋን 24 ብር ከ10 ሳንቲም ሲመነዘር 100 የቻይና ዩዋን 2410 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የካናዳ ዶላር ነው። በዛሬ ዕለት አንድ የካናዳ ዶላር 123 ብር ከ30 ሳንቲም ሲመነዘር 100 የካናዳ ዶላር 12330 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬ ዕለት አንድ የእስራኤል ሽቅልን ስንመለከት አምሳ አንድ ብር ከ93 ሳንቲም ሲመነዘር 100 የእስራኤል ሸቀል 5193 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የባንክ የምንዛሬ መረጃ እንግዲህ ሩሃ ፎሬክስ እጅግ በከፍተኛ ሁኔታ እየመራ ይገኛል። በዚህም አንድ የአሜሪካ ዶላርን 166 ብር ከ32 ሳንቲም ገዝቶ 169 ብር ከ65 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን 213 ብር ከ34 ሳንቲም ገዝቶ 217 ብር ከ61 ሳንቲም እየሸጠ ይገኛል። ዩሮን 190 ብር ከ50 ሳንቲም ገዝቶ 194 ብር ከ31 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን 43 ብር ከ55 ሳንቲም ገዝቶ 44 ብር ከ42 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን 45 ብር ከ53 ሳንቲም ገዝቶ 46 ብር ከ44 ሳንቲም እየሸጠ ይገኛል። የቻይና ዩዋንን 22 ብር 15 ሳንቲም ገዝቶ 22 ብር ከ59 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 197 ብር ከ50 ሳንቲም ገዝቶ 201 ብር 45 ሳንቲም እየሸጠ እንደሚገኝ ዕለታዊ ምንዛሬ ዋጋ ተመኑ ይህንን ይመስላል ማለት ነው። ቪዲዮውን ላይክ ላይክ ሸርሸር እያደረጋቸው ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለዛሬ ያስኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን፣ በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።